የምሽት ዜናችን በጣም አስደንጋጭና ቅድም ላይ እንዳልኳችሁ ይሄ ነበር የተፈጠረው። አብርሃም ታደሰ እንግዲህ በከፍተኛ ድንጋጤ ሆስፒታል ገብቷል ማለት ነው። ምክንያቱም አብርሃም ሄርሜላን የቀረባት እንደ እህት ነበረ። እሷ ግን እንደ ፍቅረኛ ሆና ስታለቃቅስና ስጠይቀው አብርሃም ሳዳ የአብርሃም መንስኤ ይሄ ቢሆንም ግን ከበስተኋላው፣ ከበስተጀርባው፣ ከበስተጎኑ ያላችሁ ሁላችሁ ለዚህ ለአብርሃም ውድቀት ሁሉ እናንተ ተጠያቂ ናችሁ፣ ስላችሁ ከዚሁ አሳስባችኋለሁ። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እንግዲህ የልጅ አባት የሆነው ትናንትና ማይክል ጃክሰን፣ ዛሬ ግን በሆስፒታል ውስጥ ነው የሚገኘው። ማይክል ጃክሰን እባክህ እያለች ተደፍታ ይቻ አስመሳይ ሴተኛ አዳሪ ስታለ ስም አይተናታል። ግን ቢሆንም ግን አብርሃም ምን ሆነ? እንዴት ሆነ? የልብ ድካምስ እንዴት ያዘው? ጠረው እሱንም እንግዲህ ከዶክተር የምንሰማው ውጤት ይሆናል ማለት ነው። እንግዲህ ከአንዳንድ እስኪ ያ ካሜራ አማኔ እንዴት ና እንዴት እንደሆነ እኔም እጠይቀዋለሁ። ቀሌ ግን ሲነግረኝ የነበረው ሄርሜላ በፍጹም ሲጠይቃት አብርሃም፣ በፍጹም እኔ አንተን ነው የማፈቅረው ስትለው፣ እሱ ግን አልፈልግሽም፣ የልጅ አባት ነኝ እኔ ከሩታ ውጭ ወደ ውጭ አንቺን የቀረብኩሽ በህትነት ነው እንዳላት ነበር። ካሚራ አማኔ የነገረኝ ግን ምንም ይሁን ምንም እነ ብሩኬ እና ቤላ ቢያሸነግጣቸውም ይሄን ነገር ግን እናንተም ተጠያቂዎች ናችሁ የምትሆኑበት፣ ምክንያቱም ወደ አብርሃም ህይወት እንድትመጣ የገፋፋቸዋት እናንተ እንደሆናችሁ መቼም በቪዲዮ የተለያዩ መረ መረጃዎች እጃችን ላይ ስላሉ ምንም አያሳስብም። ነገር ወደ ህግ ነው የምናቀርባቸው ስል በግሬዝ ፋሚሊዎች ስም እኔም ጥሬን አስተላልፋለሁ። ጉድና ዘንድሮ እንደቀጠለ ነው። ቤተሰብዬ ኮሜንትና አስተያየት ስጡ። ይሄ ልጅ